ሰላም ጤና ይስጥልኝ ውድ የሶሎዳ ሚዲያ ቤተሰቦቻችን፣ እንዴት አላችሁ? ለዕለተ እሁድ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከመጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። ኢትዮጵያ በአፍሪካ ቀንድ በጸረ ሽብር ዘመቻ ላይ ለምታደርገው ወሳኝ ሚና የአሜሪካ አፍሪካ ኮማንድ እንደሚደግፈው ተገለጸ። የዩናይትድ ስቴትስ አፍሪካ ኮማንድ አፍሪኮም አዛዥ ጀነራል ሚካኤል ላንግለይ በአፍሪካ ቀንድ በጸረ ሽብር ዘመቻ እና በቀጠናው ጸጥታ ረገድ ኢትዮጵያ ለምትጫወተው ወሳኝ ሚና አፍሪኮም ድጋፍ እንደሚሰጥ አረጋግጠዋል ሲል የአሜሪካ ኤምባሲ በኢትዮጵያ ገልጸዋል። ኤምባሲው ዛሬ ሰኔ 15 2017 ዓ.ም በማህበራዊ ትስስር ገጹ ባወጣው መግለጫ የዩናይትድ ስቴትስ አፍሪካ ኮማንድ አፍሪኮም አዛዥ ጀነራል ሚካኤል ላንግለይ በዚህ ሳምንት ኢትዮጵያን ጎብኝተዋል ያለ ሲሆን፣ ጀነራል ላንግለይ ከጠቅላይ ሚኒስትሩና ከሌሎች የመከላከያ ኃይል ከፍተኛ የኢትዮጵያ ባለስልጣናት ጋር ባደረጉት ውይይት በአፍሪካ ቀንድ በጸረ ሽብር ዘመቻና በቀጠናው ጸጥታ ረገድ ኢትዮጵያ ለምትጫወተው ወሳኝ ሚና አፍሪኮም ድጋፍ እንደሚሰጥ አረጋግጧል ብለዋል። ጀነራል ላንግላይ እንዳሉት አፍሪኮም ከኢትዮጵያ ጋር ያለው አጋርነት የአፍሪካ ሀገራት ተቋቋሚና በራስ የሚተማመኑ የጸጥታ ሴክተሮችን እንዲገነቡ ለመርዳት ሰፊው ስትራቴጂ አካል ነው በማለት መግለጻቸውም ኤምባሲው አክሎ ገልጸዋል። የነዳጅ ድጎማ ሙሉ በሙሉ ተነሳ። መንግስት ላለፉት አራት ዓመታት በነዳጅ ላይ ሲያደርግ የነበረውን ድጎማ ሙሉ በሙሉ ማንሳቱን አስታውቋል። ይህ ውሳኔ የተሰጠው በዓለም አቀፍ የገበያ ዋጋ መሰረት የነዳጅ ምርቶች ዋጋ እንዲወሰን ለማድረግ ሲሆን፣ በቅርቡ በተለያዩ ማህበራዊ ሚዲያዎች የተሰራጩ የተሳሳቱ መረጃዎች የነዳጅ ማደያዎች ላይ አላስፈላጊ ወረፋ እንዲፈጠር ማድረጋቸውንም የንግድና ቀጠናዊ ትስስር ሚኒስቴር ገልጿል። መንግስት ከ2014 ዓ.ም ምረት ጀምሮ በሀገር ውስጥ የነዳጅ ዋጋ ላይ ሲያደርግ የነበረውን ጥቅል ድጎማ በሂደት በመቀነስ እስከ ሰኔ 2016 ዓ.ም መጨረሻ ድረስ ከድጎማ ስርዓት ሙሉ በሙሉ ለመውጣት አቅሎ እንደነበር አውስተዋል። ዝቅተኛ የህብረተሰብ ክፍል ኑሮ እንዳይጎዳ በሚል መንግስት ከሐምሌ 2016 ዓ.ም ጀምሮ እንደገና ጥቅል ድጎማ ማድረግ ጀምሮ ነበር። ይሁን እንጂ ከጎረቤት ሀገራት ጋር ያለው የነዳጅ ምርቶች ዋጋ ልዩነት ከፍተኛ በመሆኑ ኮንትሮባንድ እና ህገወጥ ግብይት እንዲስፋፋ ከማድረጉም በላይ በመንግስት ላይ ከፍተኛ ጫና እያሳደረ መሆኑ ሚኒስትሩ ጠቁሟል። በዚህም መሰረት ቤንዚን እና የአውሮፕላን ነዳጅ ከጉንበት 1 ቀን 2017 ዓ.ም ጀምሮ እንዲሁም ነጭ ናፍጣና ሌሎች የነዳጅ ውጤቶች ከጉንበት 27 ቀን 2017 ዓ.ም ተምረ ጀምሮ ጥቅል ድጎማው እንዲቀር ተደርጎ በዓለም አቀፍ የነዳጅ ዋጋ መሰረት እንዲወሰን ተደርጓል ብለዋል። ሩሲያ ቡርኪና ፋሶን የኒኩሌር ባለቤት ልታደርግ ነው። ሩሲያ ቡርኪና ፋሶን የኒኩሌር ኃይል ተጠቃሚ ለማድረግ የሚያስችል ፕሮጀክት ለመስራት መስማማቷ ተነግረዋል። እንደ ዘገባው ከሆነ ቡርኪና ፋሶ የኒኩሌር ኃይል ለማግኘት በምታደርገው ጥረት ለማሳካት የኒኩሌር ኃይል ማመንጫ ባለቤት መሆን የሚያስችላትን ታሪካዊ ስምምነት የመጨረሻውን አስተዳደራዊ ሰነድ ከሩሲያ ጋር በይፋ ተፈራርማለች። የምዕራባውያን አጋሮች እየራቀች ከሩሲያ ጋር የነበራት ግንኙነት እያሳደገች የምትገኘው ቡርኪና ፋሶ ለሰላማዊ ዓላማ የኃይል አቅምንና ደህንነትን ለማሳደግ ከሩሲያ ጋር የኒውክለር ግንባታ ስምምነትን አጠናቀቃለች ተብሏል። የቡርኪና ፋሶ የኢነርጂ ሚኒስተር ያኮቦ ዛብሬ ከሩሲያ የመገናኛ ብዙሃን ምንጭ ስፑትኒክ ጋር ባደረጉት ቃለ ምልልስ እንደገለጹት ከሆነ ከዓለም አነስተኛ የኤሌክትሪክ ኃይል ካላቸው ሀገሮች አንዷ የሆነችው ቡርኪናፋሶ ፋሶ የኒኩሊየር ኃይልን በመጠቀም የኃይል አቅም ለመጨመርና የኢነርጂ ደህንነትን ለማሻሻል እየጨመረ ያለውን የሀገሪቱን የኤሌክትሪክ ኃይል ፍላጎት ለማሟላት በማሰብ ከሩሲያ መንግስታዊ የአቶሚክ ኢነርጂ ጋር የኒኩሊየርን ሰላማዊ ዓላማ ለማውለ በብራዚል የአየር ላይ ተንሳፋፊ ባሎን ማለትም ሆት ኤር ባሎን በገጠመው አደጋ የስምንት ሰዎች ህይወት አለፈ። በብራዚል ፕራያ ግራንዴ ከተማ 21 ሰዎች በአየር ላይ ተንሳፋፊ ብሎን ማለትም ሆት ኤር ባሎን ተሳፍረው በመዝናና ላይ ሳሉ በደረሰባቸው አደጋ የስምንት ሰዎች ህይወት ማለፉን የግዛቱ አስተዳዳሪ አስታውቀዋል። የአየር ላይ ተንሳሳፊ ባሎኑ በእሳት ተያይዞ ወደ መሬት ሲወርድ የሚያሳይ ምስል በማህበራዊ ሚዲያዎች በስፋት ሲጋራ ተስተውሏል። የነፍስ አድን ቡድኖች በስፍራው በመገኘት የ13 ሰዎች ህይወትን ለማዳን መረባረባቸውም ተዘግቧል። የነፍስ አድን አባላቱ ለተገጂዎች በተቻለ ፍጥነት በመድረስ አስፈላጊውን ድጋፍ ማድረጋቸውም ተገልጿል። ፕራያ ግራንዴ በብራዚል የሚገኝ ታዋቂ ቱሪስት መዳረሻ ሲሆን በግዛቱ ውስጥ 11 የሚሆኑ ፓርኮች እንደሚገኙ የቢቢሲ ዘገባ ያመለክታል። አሜሪካ በሶስት የኢራን የኒውክሌር ተቋማት ላይ ጥቃት ሰነዘረች። አሜሪካ ፎርዶውን ጨምሮ ኢራን ውስጥ በሚገኙ ሶስት የኒውክሌር ተቋማት ላይ ጥቃት ማድረሷን ፕሬዚዳንት ዶናልድ ትራምፕ አስታውቀዋል። ፕሬዚዳንት ትራምፕ የአሜሪካ ወታደራዊ ኃይሎች በፎርዶ፣ ናታንዝ እና ኢስፋሃን በሚገኙ የኢራን የኒውክሌር ጣቢያዎች ላይ በጣም የተሳኩ ጥቃቶችን ማድረጋቸው እና አሁን ሁሉም የአሜሪካ አውሮፕላኖች ከኢራን የአየር ክልል ውጪ ናቸው ሲሉ ተናግረዋል። በጥቃቱ የዩናይትድ ስቴትስ ቢ ሁለት ቦምብ ጣይ አውሮፕላኖች ተሳትፈዋል ተብሏል። ፕሬዝዳንት ዶናልድ ትራምፕ በቱሪዝ የማህበራዊ ትስስር ገጻቸው ባስተላለፉት መልእክት የቴሄራን የኒውክሌር መርሃግብር ዘውድ የሆነው ፎርዶ ጠፍቷል ሲሉ ገልጸዋል። ሮይተርስ እንደዘገበው ኢራን በፎርዶው የኒኩለር ጣቢያ ጥቃት መድረሱን አረጋግጣለች። ኢራን በእስራኤል ጥቃት ከተከፈተባት ወዲህ አራት መቶ ሰዎች መገደላቸውን እንዲሁም በትንሹ 356 ዜጎቿ ደግሞ መቁሰላቸውን ገልጻለች። በኢራን ጥቃት የሞቱት እስራኤላውያን 24 ብቻ ናቸው። ይህን አስመልክቶ አሜሪካ በኢራን ላይ ወታደራዊ እርምጃ መውሰድ መጀመሯ ለዓለም ሰላም ትልቅ ስጋት ነው ሲል የተባበሩት መንግስታት ድርጅት አስታውቋል። አሜሪካ በኢራን የኒውክሌር ማብላያ ተቋማት ላይ ወታደራዊ እርምጃ መውሰድ መጀመሯ ለዓለም ሰላምና ጸጥታ ቀጥተኛ ስጋት የሚፈጥር መሆኑን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ አሳስበዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እስራኤልን በማገዝ በኢራን ወታደራዊ እርምጃ ለመውሰድ በሁለት ሳምንታት ውስጥ ውሳኔያችንን አሳውቃለሁ ብለው ነበር። ሌሊቱን ደግሞ አሜሪካ ተዋጊ አውሮፕላኖቿን ወደ ኢራን በመላክ በሶስት የኢራን ኒውክለር ማብላያዎች ላይ ኢላማውን የጠበቀ ጥቃት መፈጸሟን ፕሬዚዳንቱ ገልጸዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ይህንኑ ተከትሎ በኤክስ ገጻቸው ባሰፈሩት መልእክት አሜሪካ በኢራን የወሰደችው ጥቃት አሳሳቢ ነው። ይህም ወደ ዓለም አቀፍ ተዛምቶ ለዓለም ሰላምና ጸጥታ ትልቅ ስጋት የሚሆን ነው ብለዋል። ግጭቱ ተስፋፍቶ በቁጥጥር ውጪ በመሆን በቀጠናውም ሆነ በመላው አለም ባሉ ንጽሐን ላይ ግዳት ያስከትላል ሲሉ ነው ስጋታቸው የገለጹት። ሁሉም የተባበሩት መንግስታት ድርጅት አባል ሀገራት የድርጅቱን ቻርተርና ዓለም አቀፍ ሕግን እንዲያከብሩ ጠይቀው በግጭቱ ላይ ቤንዚን በመጨመር እንዲባባስ ከማድረግ እንዲቆጠቡም ጥሪ አቅርበዋል። በኢራን እና በእስራኤል መካከል ያለውና ሌሎች ግጭቶችን መፍታት ትክክለኛ መንገድ አንድ ብቻ ነው፣ ይህም ዲፕሎማሲያዊ መንገድ ነው ሲሉም የዓለም የተባበሩት መንግስታት ድርጅት ዋና ጸሐፊ ገልጸዋል። ግጭቶች ዛሬም ነገም፣ ሁሌም በሰላማዊ መንገድ እንዲፈቱና ሰላም እንዲሰፍን ተስፋ አደርጋለሁ ሲሉም ገልጸዋል። ከዚህ ጋር ተያይዞ ኢራን አሜሪካ ዓለም አቀፉ መርህ ጥሳለች ስትል እየከሰሰች ስትገኝ የእስላማዊት ኢራን አቤታዊ ዘብ ኃይል አይአርጂሲ የእስራኤልን ጦር ሰፈርና አየር ማረፊያ ኢላማ ማድረጉን አሳውቋል። ቤን ጉሪዮን የአየር ማረፊያን ጨምሮ የማዘዣና መቆጣጠሪያ ማዕከላትን መትቻለሁ ብሏል። ጦሩ የእስራኤል ግዙፍ አየር መንገዶችን በረራቸውን ለመሰረዝ ተገደዋል። ጥቃቱ የተፈጸመው በረጅም ርቀት ተወንጫፊ ፈሳሽ እና ጠጣር ነዳጅ ሚሳኤሎች ስሪት ነው ተብሏል። በሌላ በኩል ኢራን በሙሉ አቅሙ አሜሪካን እንደምትመክት ግልጽ አድርጋለች። የኢራን የውጭ ጉዳይ ሚኒስቴር የአሜሪካ ድርጊት ዓለም አቀፍ ጥሰት ነው ያለ ሲሆን፣ እንዲህ አይነቱን ጥቃት የመመከት መብት ቴሄራን አላት በሚል አረጋግጧል። ዓለም መርሳት የሌለበት በድርድር መሃል ዲፕሎማሲን ገደል የከተተችው አሜሪካ መሆኗን ነው የሚል መግለጫ ሰጥቷል። እስራኤል በመደገፍ በኢራን ላይ አሜሪካ ጦር አውጃለች በሚልም ከሷል። የሀገሪቱ የውጭ ጉዳይ ሚኒስቴር ዓለም አሜሪካ በኢራን ላይ የፈጸመችውን ጥቃት ተከትሎ ምን ምላሽ እየሰጠ ይገኛል? አፍሪካ በግለሰቦች ከሚሰነዘረ ሀሳቦች በስተቀር በዛሬው የአሜሪካ ጥቃት ላይ እስካሁን ዝምታን መርጣለች። አንድም የአፍሪካ መንግስት እስካሁን በጉዳዩ ላይ ያለው ነገር የለም። ሆኖም በርካታ የዓለም ሀገራትና ቡድኖች እንዲሁም የተለያዩ መገናኛ ብዙሀን በጉዳዩ ላይ ሀሳብ እየሰዘነዘሩ ይገኛሉ። ሳውዲ አረቢያ፦ የሳውዲ አረቢያ የውጭ ጉዳይ ሚኒስተር በኤክስ ገጹ ላይ ባወጣው መግለጫ አሜሪካ የፈጸመችውን ጥቃት ተከትሎ ከፍተኛ ስጋት እንዳደረበት ገልጿል። ጃፓን፦ የጃፓን ጠቅላይ ሚኒስተር ሺግሩ ኢሽባ ግጭቱ በፍጥነት እንዲረግብ ማድረግ ወሳኝ ነው፣ ሁኔታው በከፍተኛ ስጋት በቅርበት እየተከታተል ነው ሲል ገልጸዋል። ቻይና። የቻይና መንግስታዊ መገናኛ ብዙሃን ባቀረበው ትንታኔ አሜሪካ በኢራቅ የሰራችውን ስህተት በኢራን ላይ የደገመችው ነው በሚል ጥያቄን አንስቷል። ደቡብ ኮሪያ። የደቡብ ኮሪያ የፕሬዝዳንት ጽህፈት ቤት የአሜሪካን ጥቃት ተከትሎ ሊከሰቱ የሚችሉ የጸጥታና የኢኮኖሚ አንድምታዎችን ለመገምገም አስቸኳይ ስብሰባ ጠርቷል። ኒውዚላንድ። የኒውዚላንድ የውጭ ጉዳይ ሚኒስተር ዊንስተን ፒተርስ የመካከለኛው ምስራቅ ሁኔታ እጅግ አሳሳቢ መሆኑን ገልጸው ለችግሩ መፍትሄ ለመሻት ዲፕሎማሲያዊ ጥረት እንዲደረግ አሳስበዋል። አውስትራሊያ፣ የአውስትራሊያ መንግስት ቃል አቀባይ በሰጡት መግለጫ በቀጠናው ያለው የጸጥታ ሁኔታ እጅግ ውጥረት የነገሰበት ነው፣ ውጥረቱ እንዲረግብ በውይይትና በዲፕሎማሲ እንዲፈታ ጥሪያችን እንቀጥላለን ብለዋል። ሜክሲኮ። የሜክሲኮ የውጭ ጉዳይ ሚኒስተር በኤክስ ገጹ ባስተላለፈው መልእክት በመካከለኛው ምስራቅ ግጭት ውስጥ ያሉ ወገኖች ለሰላም ሲባል አስቸኳይ ዲፕሎማሲያዊ ውይይት እንዲያደርጉ ጠይቋል። ኩባ። የኩባው ፕሬዚዳንት ሚጌል ዲያዝ ካኔል በኤክስ ገጻቸው ላይ አሜሪካ በኢራን የኒኩሊር ተቋማት ላይ የፈጸመችውን የቦምብ ጥቃት በጽኑ እናወግዛለን። ድርጊቱ በመካከለኛው ምስራቅ ግጭቱን ወደ አደገኛ ምዕራፍ የሚያሸጋግር ነው ሲሉ አስፍረዋል። ያዝ ካኔል አክለውም ይህ ጥቃት የተባበሩት መንግስታት ቻርተርና ዓለም አቀፍ ሕግን በእጅጉ የሚጥስ ከመሆኑን በላይ የሰው ልጅን የማይቀለበስ ቀውስ ውስጥ የሚከት ነው ብለዋል። ዩናይትድ ኪንግደም፣ የብሪታንያው ጠቅላይ ሚኒስተር ኬር ስታርመር ኢራን ቀውሱን በዲፕሎማሲ ለመፍታት ወደ ድርድር ገብታ እንድትመለስ ጥሪ አቅርበዋል። አክለውም ውጥረት በነገሰበት በዚህ ቀጠና መረጋጋት ቅድሚያ የሚሰጠው ጉዳይ መሆኑን ተናግረዋል። ሀማስ። የፍልስጤሙ ታጣቂ ቡድን ሀማስ በበኩሉ ይህ ግጭትን የሚያባብስ አደገኛ ጭካኔ ጥቃት ነው ብሏል። ዓለም አቀፍ ሕግን በገሃድ የጣሰ በዓለም ሰላምና ደህንነት ላይ የተደቀነ ቀጥተኛ ስጋት ነው ሲል ገልጾታል። ሐማስ ጥቃቱን ሁቲ መሐመድ አልፋራህ የተባለ የሁቲ ባለስልጣን አሜሪካ በኢራን የኒውክለር ተቋማት ላይ የፈጸመችው ጥቃት የጦርነት መጀመሪያ ነው ማለታቸው አልጀዚራ ዘግበዋል። የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለተ እሁድ መርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስሉ ነበር።